እነሱ ምን ነው ወይ? ዩቱበር አይደለም እንደሌላው በዩቱብን በምንም ተጠቅመን አይደለም። ስራችንን ቆልፈን ሱቃችንን ዘግተን ነው ሄደን ቦታው ድረስ ምንገኝላቸው። ሶ ይሄ ነገር ነው የሚያናድደንም እንትን የሚለን እንጂ። አብርሽ ለምን እንጠላሃለን? ሩታ ለምን እንጠላታለን? ምን አደረገችን? አልሰደበችን፣ አልደረሰችብን፣ ካንደበቷ ክፉ ቃል አልወጣ ከአንተ ጋር ከመሳቅ ከመጫወት ውጭ አንተም ከሷ ጋር ከመሳቅ ከመጫወት ውጭ መጥፎ ነገር አልሰማንብህም እኮ። ነገር ግን እዚህ ያለውን ችግር ስለምናይ ነው እነሱን ምን ቀጠቅጣቸው እንዲስተካከሉ ሰው እንዲሆኑ ከወደቁ የሚያነሳቸው ስለሌለ። የዚህ ልጅ ቤተሰብ አብርሽ ኦልሬዲ ጭንቅላቷ ስለለቀቀኝ አንቀበላትም አዲስ አበባ አምጥታችሁ አማኑኤል አስገቡልን አሉ። ቤተሰብ አልፈልግሽም ያላት እዚህ ሚዲያ ላይ አምስት ሺህ ሰው ያለ ነው አይደል ቤተሰቦቿ ጋር ደውለን ተቀበሉ ስንል እናት አባት ናቸው አንፈልግም ያሏት ሰው ይሄንን ስለምናይ ነው። አብርሽ አሁን ትረዳናለክ ብለህ ትረዳኛለክ በደንብ ከምን አንግል እንደተናገርኩኝ ማለት ነው እንጂ ከምንም አንግል አደለም፣ ለአንተ ጥላቻ አደለም። ግን በቃ የሆነ ሰዓት ተናትና እናደድከን። ግን የሆነ ፊሊተር ቀይስዬ ይናገር እሱ ደግሞ ራሱ ይናገር ራሱ ይናገር እና ራሱ ይናገር ደግሞ ተስፍስ ከዛ እኛ ከሆነ እኔና መሴ ከሆነ ችግሩ እኛ በመናገራችን ይህን በማለታችን እንትን ከሆነ ችግር የለውም። እኛ ይቅርታን ጠይቋለን። እኛ ከሆነ እኛ ጋር ከሆነ እኛ ይቅርታን ጠይቋለን። ከዚህ አንጋል የተናገርንበትን አንግል ይረዳ። ከዛ እድል ስጠው ይናገር እንደፈለገ። አሁን ኖርማሊ ወደ አብረሽ እንሂድና ምናልባት እዚህ ጋር የምታዳምጡ በሁሉም ቤቶች ያላችሁ እኔ ጋር ከአንድ ሺህ ምናምን በላይ ሰው አለ በየቤቱ ብዙ ሰዎች ያላችሁ እና ከአብርሽ ጋር የሚገናኝን ሀሳብንና የማይገናኙንን ሀሳብ ልዩነት፣ እሺ ምናልባት ብዙ ሲወራ እሱን እየቀጠቀጠን ወይ እሱን እየተናገረን ሳይሆን በዚህ አጋጣሚ ማወቅ ያለባቸው ሰዎች ማወቅ እንዳለባቸውም ለማስረዳት እንጂ አብርሽን የማይመለከቱ ጉዳዮችም ብዙ ተነስተዋል። አብርሽ አሁን አንተን የሚመለከቱን ጉዳዮች ወይም ደግሞ ማብራራት የምትፈልገውን ነገር እንድትናገር እድሉ እን ጠጣለው በመጀመሪያ የተናገራችሁትን ነገር የሁላችሁን መሀሳብ ተመቸኝ አለሁኝ። አሁን ለምሳሌ መፊ ድርጅት የምትባየዋ ከመጀመሪያ ጀምሮ ያወራሽበት ገና ስትገቢ ያወራሽበት መንገድ እና አሁን ስታስረጅም በስነ ስርዓት ስሜን እየጠራሽ ምናምን ያወራሽበት መንገድ እንደሚለያይ አንተ ብቻ ነገረኝ፣ ተስፋዬ ነገረኝ። ይለያያል። አይለያይም? ይለያያል። ይሄ ነው የምፈልገው። አሁን ምን ለማለት ነው የፈለኩት በአጠቃላይ ወደ ሀሳቡን ትጠቀልለው ማለት ነው። መጀመሪያ ያወራችሁ በመንገድ ትክክል አልነበረም አለ። ስለዚህ እነዚህም ሰዎች አሁን እኔን ልክ እንዳስረዳሽኝ፣ እዚህም ሀገር የሚኖሩ ብዙ ነገር ልታደርጉ ትችላላችሁ፣ ብዙ ልታግዟቸው ትችላላችሁ። ይህን ከእግዚአብሔር ነው የምታገኙት ና ሲመስለኝም፣ እንደዛ ማሰባችሁ ነው እያደረጋችሁ ያላችሁ፣ ከፈጣሪ እናገኘዋለን ብላችሁ ነው። ስለዚህ እኔ ደግሞ እንድታስተካክሉ የምፈልገው ነገር ምንድን ነው? የሆነ ስህተት ሲገኝ በስህተቱ ላይ መሳለቅ ሳይሆን ያንን ነገር በስነስርዓት በንግግር ለምን አስታደርጉትን? አሁን ለምሳሌ መጀመሪያ ገብተሽ የአወራሽን ሞቲቭ ደስ ስለማይል አይ ኖ ኖ አልኩች። አለ ስለዚህ ከዛም በኋላ ደግሞ አስተካክል አስተካክልሽ አወራ ስለዚህ እነሱንም ልክ አሁን እኔን ባወራሽበት ትሆን ለምን አታስረዷቸውም ላይቭን ላይ ሊሆን ይችላል ቪዲዮ ስትለቁም ሊሆን ይችላል ለምን በስነ ስርዓት አታወሯቸውም ስለዚህ ይህንን ነገር እናንተም እንድታስተካክሉ ትፈልጋለች ይህ አሁን ያወራሻቸው ነገሮች በሙሉ ምናምን እኔ ማውቀው ታሪክ የለም እዚህ ሀገር ስለማልኖር አላውቅም አሁን ስታወሪ ግን ተረዳሁሽ አይደል ገባኝ ለምን ቀስ ብለሽ ያስረዳሽ ያወራሽበት ሞት ገዚላ ምናምን አይ አሁን ተግባባን ማለት ነው ሌሎቹንም በዚህ ልክ መግባባት ትችላለች ስለዚህ ለእነሱ ስቴክ ካለን ካላችሁ እነሱን ስታወሩ በስነስርዓት መሆን አለበት ብ ስለማምን አሁን ላይ ላይ ገብታችሁ ለአራት ለአምስት የሆነ ፊልተር አድርጋችሁ ምናምን ይሄ የሆነ የህፃን ልጅ ስራ ነው እናንተን አይወክልምይ እናንተን አይወክልም ብዬ ነው ማምነው በመጀመሪያ ደረጃ ማለት ነው። በመጀመሪያ ደረጃ እናንተን አይወክልም። ችግር የለውም የሰማች ስለሆነ ችግር የለውም ግን ደግሞ ይህ እናንተን አይወኩልም የህፃን ልጅ ስራ ነው በአጠቃላይ ማለት ነው ተረዳሽኝ አደለ ስለዚህ አንድ ታላቅ ነኝ ወይም የሆነ ሰው የሆነ ነገር ያገኛል ብለሽ ምታምዙ ከሆነ ሰዎችን ሰፖርት ምታደርጊ ከሆነ በጭንቅላትም ማደግ አብሮ ግድ ይላል የሆነ ነገር እዚህ ጋር እያደረግሽ የሆነ ነገር እዚህ ጋር እያጠፋሽ ማቻ ያደረግም አይደለ ስለዚህ አብሮ ጭንቅላታችን ማደግ አለብን ከሰው ልጅ ጋር እንዴት መግባባት እንችላለን፣ እንዴት ማውራት እንችላለን የሚለውን ነገር በደንብ እንዲገባችሁ ይገባል። ከዛ በፊት እኔ አንድ ቀን ጠርተሽ ወይም ገፍ ገብቼ አውርተሽኝ አጣቂ ማረ ማለቴ ነው። ዛሬ እናውራቸው ያለ ስለዚህ እኔን አውርተሽን ቢሆን ያኔም ድሮ ነገሮችን ፈተን ሰላም ይሆን ነበር ማለት ነው። እኔም በራሴ ማግዛችሁ ነገር ካለ አግዛችሁና ሁሉ ነገር ይስተካከል ነበረ። ስለዚህ የምናወራባቸው ነገሮች የሆነ አንዳንዴ የሆነ እንደተማረም ሰው ብንሆን ሞል የተሻለ ነው ብዬ አስባለሁ። ሌላ ምንም የሚጨምረው ነገር የለም። ያወራሻቸውን ነገሮች እኔ ከዛ በፊት አላውቅም አሁን ግን ስላሳወቅሽኝ ያመሰግናለኝ። ሰፖርት ማደርጋችሁ ነገር ካለ ሰፖርት ማደርጋችሁ አለሁን። እናንተም ደግሞ ማስተካከል ያለባችሁ ነገሮች አብርሻ አብርሻ። እኔም ደግሞ ወቅቱ ሕማማት ነው። ምናልባት በቀደም ባደረግ ነው ዝም ብለን እኛ ለሙድም ነው ፍዲ ተቀይረን ምናምን ት ስልን ነበርና፣ በዛ ነገር በጣም ይቅርታ በበኩል ይቅርታ። በዚህ አጋጣሚ አብርሽ እኔ ማነሳልህ ነገር እንደ አንድ ወንድም ያው ስህተታችንን ነግረህናል። ነገር እናድርገውና እንትን አድርጉ መቼ ቆይ ቁም ነገር እናድርገው። በዚህ አጋጣሚ የምነግርህ አንተም በጅምላ መፈረጅ ተው። በጅምላ ማለት እንደተማራችሁ ሁኑ

አሁን እንደዚህ አድርጉ እንደዚህ ስህተት ነው ስትመጣ ብለህ ለመሲ ነገርካት። ኦልሬዲ አወራች አይደል? አሁን እኔ የማወራህ ነገር አንተም ብታስተካክለው እንዲህ አይነት ነገሮች ሲከሰቱ፣ ለምሳሌ እንዲህ እንዲህ የሆነ ነው ሲባል እንደ አንድ የሚዲያ ሰው ወጥተህ መጀመሪያ ቪዲዮ መስራት አለብህ አይደለ? እንደዚህ እንደዚህ አይነት በግሩፖች የሚደረጉ ነገሮች እነዚህ እነዚህ ነገሮች እኔን አይወክሉም የተደረገልኝ ምንም ነገር ስለሌለ ክፉ የምታነሱትም ደግ የምታነሱም ሰዎች በእኔም ጎራ ሆናችሁ በሌላውም ጎራ ያላችሁ ተመልካቾቻችን፣ ይሄ ነገር እውነት ያላችሁ ነገር ካለ መታችሁ አናግሩን የሚል አንድ ቪዲዮም ሰርተ ቢሆን ጥሩ ነበር። ማለት ክፍተት ተፈጥሯል። ምናልባት ያንተን አላየኸው ይሆናል። ስላላየኸው አሁን አየህ። ቅድም ለዛ ነው ወደኋላ ተመልሰ ቪዲዮዎችን ማየት ትችላለህ ያልኩህ ለዛ ነው ብዬ አውቃለሁ። ከአንድም ሁለቴ ከአንድም ሁለቴ ብዬ አውቃለሁ። ከፈለክ ቪዲዮውን እዚሁም ላሳይ እችላለሁ። ነይ ሱሩ ነው ያንን ነገር ካደረግክ ፕ በጣም ወንድሜ ብ አሁን ያንን ነገር አድርገው ከሆነ ሰፖርት ምንም የተለየ ነገር እንዲሆን አይደለም። ምናልባት ግን አሁን እዚህ ጋር ለሚደረጉ ነገሮች እኛ ያው በጠየቅናቸው የተሳሳትካቸውን ነገሮች ዞር ያልካቸውን አልፈናል። እኛም ስንሳሳት ደግሞ ጋይድ እንድታደርገን እንፈልጋለን። ዞሮ ዞሮ ይሄ ፕላትፎርም ማንም ሰው የተጎዳ ሰውም የከበረ ሰውም የሚኖርበት ፕላትፎርም ስለሆነ የሚጎዱትን ሰዎች የማንቃት ስራ እኛ እንሰራለን። ምናልባት ለመሲ በግል የነገርካትን እሷም ትሰማለች። ሁላችንም የራሳችን ባህሪ አለን። በነገር ላይ እንደምንለብሰው ልብስ ባህሪያችን ይለያል። ስትገቢ እንደዚህ ማለት አልነበረብሽም። ተረጋግታለች ወይ አሁን ልዩነት አለ ወይ ስትለኝ፣ አዎ ያልኩ፣ ስትገባ ቁጡ ነበረች፣ ከዛን ደግሞ ስለተስተካከለች ነው። ማቲንም ቅድም ኮመንት ያነሳው እኔ እኔ እንደዚህ ሲሆን አላውቀው፣ ምን ለመሆን ነው መተህ እንደዚህ የምትናገረው የሚለው ነገር ነው ያንን ስሜት ያመጣው፣ በዛ መልኩ ስለማላውቀው ማለት ነው። ስለዚህ ፍራም ነፈሰ ቀኝ ወልዳችሁ ክበዱ። ሁለት ሆናችሁ ወርቃችሁ ሶስት ሆናችሁ ተነሱ። የእናንተ ደስታ እንግዲህ የት ነው ማቅሽ እስክትባባሉ ድረስ ፍቅራችሁን ያለምልምላችሁ። በጣም የተሻለ ነገር መኝላችኋለሁ። በስራችሁ በርቱ። ነገር አሁን ነው ነው ስለዚህ አሁን የምንነግራችሁ ነገር ያው የተሳሳተውን አሁን የመጣችሁ ልጆች ያው የተሳሳተውን ነገር ኦልሬዲ ሶሪ ያለባቸውን ነገሮች የማማትን ጉዳይ ጨርሰናል። አዲስ አታድርጉት። ለዛም ደግሞ ቪዲዮ ይሰራላችኋል። ለመካሰ የሚያዘጋጁት ነገር አለ። ከዛ ባሻገር ግን አሁንም እነዚህን የአረብ ሀገር ያሉ እህት ወንድሞቻችንን እንድታግዝልን እንፈልጋለን። በሙያም ባለ ችግራቸውም እንድትኖርልን እንፈልጋለን።